ችን ከአረብ ሀገር ሲመጡ ከውጭ ሲመጡ እንደ ቀል የምናወረው ነገር እነሱ ምን ያህል ልተች እንደሚያደርግ አምንጫ እዚህ ጋ ተነስቶ ተነሱ ወይስ እውነት የምር ቅጭ ቋ እያደረጉ ልብስ ዘንጠው ምናምን ተኳኩለው። ሰላም የኔ ቤት ሰውት፣ እንዴት ናችሁ? እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። ሳምንታችሁ እንዴት ነበረ? ቆንጆ ነበረ? እኔ ጋር እግዚአብሔር ይመስገን በጣም ቆንጆ ሳምንት ነበር። ያፋለኩኝ ዛሬ እንግዲህ እንደተለመደው አንዳንድ ሀሳቦች ላይ እንጫወታለን። በዚህ ጉዳይ በጣም የእናንተን ሀሳብ እፈልጋለሁ። የእኔን አመለካከትና ስሜት እንዲሁም የተፈጠረውን አንድ ጉዳይ ዛሬ ሽር ላደርጋችሁ ነው የመጣሁት። ምን መሰላችሁ፣ አንዳንዴ የሆነ ቦታ ላይ እንወጣለን። ያው በላይፋችን እንቅስቃሴዎች ይኖራሉ፣ ምናምን የተለያዩ ቦታዎች፣ ሰዎች ይገቡኛል ብለው የሚያስቡበት ቦታ ላይ ይሄዳሉ፣ ይንቀሳቀሳሉ። እና ምን ይፈጠራል መሰላችሁ፣ ፈርግ ቤት ሲሄድ ገበያ ሲሄድ ቤተክርስቲያን ሲሄድ የተለያየ ቦታ ስንሄድ ያንን ቦታ ይገባዋል የሚለውን አለባበስም ሁኔታዎችንም ፈጥረን ነው ወተን የምንሄደው፣ ማለት ነው። እና አንዳንድ ጊዜ ቦታውን ይገባል ብላችሁ ኖርማል ሆናችሁ ልትወጡ ትችላላችሁ። ሁልጊዜ በጣም ብቃ ዘናጭ የሆኑ ሰዎች አሉ። አንዳንዴ ደግሞ እንደልባቸው እንዳሻቸው ኖርማል እኔ ሊመቸኝ የሚሉ ሰዎች አሉ። እንደኔ አይነት ሰው ማለት ነው። ለማለት የፈለኩት ነገር ምን መሰላችሁ የገጠመኝንም ነገር በዚሁ ነው የማካፈላቸው። አንዳንዴ የሆነ ቦታ ላይ ሰዎችን እናገኛለን። እነዛ የምናገኛቸው ሰዎች አብሮ አደጋችን፣ ጓደኞቻችን፣ ድሮ የሚያውቁን፣ በስራ ቦታ የሚያውቁን፣ በተለያየ ቦታ የሚያውቁን ሰዎች ይሆናሉ ማለት ነው። ከዛን እነዛ ሰዎች ያገኙንና ወይ እነሱ ለዛ ቦታ ምን አይነት ሆነው እንደመጡ አናውቅም። ወይ እነሱ እኛን ያሰቡት ወይ ሶሻል ሚዲያ ላይ በሚያዩት ነገር ያሳሉት ፒክቸር አለ እና የሆነ ቦታ ላይ ስንገናኝ አለባበሳችን ምንም ናችን የሚያደርጉት ማለት ነው። ሰው እኔ በቅርብ በምንገጠመ የመሰላችሁ እኔ አሁን ካለሁበት ቦታ ላይ በጣም ቅርብ ነው ገበያው እና ገበያ አንድ ቤት ነበር የዋልኩት እና በሆነ አጋጣሚ እቃ ብቻ መግዛት ፈለግኩኝ እና ወደ ገበያ ወጣሁኝ ማለት ነው። እንደ እኔ እንዳሻችሁ የምትሆኑ ሰዎች እንግዲህ እዚህ ላይ በጣም ብዙ ሀሳብ ትሰጡኛላችሁ። እያስባለሁ ነው ገበያ ነው የምሄደው ምቾቴን ነው ጠብቄ የሚሄደው የሄደው። ብዙዎቻችን ደግሞ እንደ ቦታው ስለሆነ ሁኔታችንን የምንቀያይረው። እዛ ገብሪያ ሄጄ የሚገርማችሁ በጣም ልጅ ሆኜ ለኢለመንተሪ ላይ አብረን የተማረን ጓደኛ አይደለችም፣ ግን እንዲሁ ግቢ ውስጥ አብረን እየተማረን የማውቃት የሻሸመኔ ልጅ አገኘሁኝ። ከዛን አገኘሁኝ በጣም ነው ደስ ያለኝ። የሚገርማችሁ ነገር ሳገኛት በጣም ነው ደስ ያለኝ። አቅፌ ሳምኳት፣ ሰላም አልኳት፣ ምናምን አይሻለው እኮ ሶሻል ሚዲያ ላይ ምናምን አለችኝ። ያው ያው ትንሽ እየሞከርኩኝ ነው ምናምን ነገር ብለን አወራን ምናምን። እኔ በዚህ አጋጣሚ እውነት ሳገኛችሁ አብራችሁኝ የተማራችሁ አብራችሁኝ ያደጋችሁ ጓደኞቼ በጣም ነው መወዳችሁ። በጣም ደስ ብሎኝ ነው ሰላም ብላችሁና፣ በፍጹም እኔ ሰው አይቼ የሚስማረቅ አልፈልግም። በዚህ አጋጣሚ ሰው ሰላም ተባባልን ምናምን፣ እንዴት ነሽ እንዴት ነሽ ምናምን ብለን አወራን ምናምን እና ከዛን ምን እንዳለችኝ ታውቃላችሁ? ምን እንዳለችኝ ታውቃላችሁ የተለያዩ ሶሻል ሚዲያ ላይ ምናምን ዩቲዩብ ላይ ምናምን አይልሻለሁ እና አሁን ግን ሳይሽ እዛ ላይ እንደማይሽ አይደለሽም አለችኝ። ማለት ይባላል እንደ ነገር አይባልም። ምን አይነት ነገር ነው የጠበቀችው ምናምን አልኩኝ እና አይደለሁ ያው ሰው እኮ በሚዲያ ሲታይና እኮ በእንደዚህ ሲሆን ይለያይ ይሆናል ምናምን ደግሞ ረጅም ጊዜ ያደል ከተገናኘን እና ብዬሽ ማለት ነገር አልገባኝም ግን ይገባል ብዬ ማስበውን መልስ ሰጠቻት። ተለያየን ቻው ተባብለን ምናምን እዚህ ነው ወይም ስኖሪውን ተለያየን። ማለት ነው ከዛ በኋላ ምን ታዘቡ መሰላችሁ? ሰዎች ቆይ እንዲሆኑ የምንፈልገው አሁን እኛ ምንም ኖርማል ነው፣ ግን አነሰን በዛ አብረውን የተማሩንም ጓደኞችን ምናም የምናውቃቸው ሰዎች ያውቁናል። ለነሱ ነው ታዋቂነታችን እኛ። ስለዚህ ሰዎች በየትኛውም ሁኔታ ውስጥ ይሁኑ እየኖሩ ያሉትን ሕይወት የሚያውቁት እነሱ ናቸው። ደስተኛ ይሁኑ ምን ይሁኑ ይሄ ልብስና ይሄ ጨርቅ የምር ይገልጻል ወይ የሚለው ነገር እኔ በጣም ጥያቄ የፈጠረብኝ ነገር ነው። እውነት የምር ቅጭቋ እያረጉ ልብስ ዘንጠው ምናምን ተኳኩለው ገበያ ስለሄዱ ወይ የሆነ ቦታ ላይ ስላገኘ ናቸው የምር ደስተኛ ናቸው ብለን ነው የምናስበው ወይስ እንዴት ነው? ቫሊዩ እራሱ እያረግን እያለ ማርክ እየሰጠን ያለ ነው እንዴት ነው የሚለው ነገር በጣም እንዳስብበት አደረገኝና እኔ የሚያህል ዘናጭውና ምናምን ምል ሰው አይደለሁም። ኖርማል ምቾት የምጠብቅ ስሙ እንደ ቦታውና እንደ ሁኔታው መቼም፣ ሰርግ ላይ የለበስኩትን አለባበስ እና ዝነጣ ገበያ ለብሼው አልሄድም። የሆነ ኢቨንት ላይ የተገኘሁበትን ሁኔታ የሆነ ቦታ ላይ የሆነ ቢሮ ሲሄድ የሚለብሰ ሁሉም ነገር ቦታ አለው። ስለዚህ ያሰብኩኝና እኔ ከዚህ በፊትም በጣም ይሄ በዚህ በሚታዩ ነገሮች ላይ ያለን ዲፔንድ የሚታዩ ነገሮች ላይ የምናስበው ያለን አመለካከትና የሚታዩ ነገሮች ላይ ያለን አመለካከትና የሰዎች የውስጥ ሰላም የውስጥ ደስታ የነሱ ባውንደሪ የነሱ ፍላጎትና ሁኔታ መጠበቅ ላይ በጣም ችግር ያለብን ይመስለኛል እና እኔ በጣም ራሴ እንድገመግም አደረገኝ እና እኔ ተመችቶኝ እየኖርኩ ያለሁት እኔ ሰላም የሆንኩት ካለሁኝ ማንኛውንም ሰው በሰው በልብሱ ፀጉሩን በተሰራው በስታይሉ በፋሽኑ ደስተኛ ነው እንትና ተመችቶታል ማለት እንችላለን ወይ የምር ሰዎች ተሸክመው የሚሄዱት ነገር ከልብሳቸው ጋር የሚነጻጸርስ እንደው ቫሉስ የሚደረግ ነው ወይ ብለን ስናስብ በፍጹም አይገናኝም ስለዚህ ከረዥም አመት ብታገኙ በረዥም ጊዜ ብትገኙ የትም ቦታ ላይ ብትገኙ ሰው ራስን መሆን የመሰለ ነገር የለም ገብቷችኋል ማለት አይ ቲንክ ብዙ ሰው ይረዳችኋል እና በጣም አሰብኩኝ እንደዛ ካለች ይባላል የምሯ ነው ማለት ምንድን ነው እንዴት ነበር የፈለገችው ወይ እንዴት ነበር እንደሆን የፈለገችው እኔ እንጃ የሆነ እዚህ ጋር ተነስቶ ስር ነው እዚህ ጋር እና መቀየር ራሱ ምን ማለት ነው ራሱ መቀየር ሰው ተቀየረ የሚለው የሰው ልጅ ማይንድ ሴቱ ጭንቅላቱ ማሰብ የሚችልበት ልግ ካልተቀየረ እስቲል እኔን በልብስ ከሆነ ኢቫሊዌት የሚያደርገኝ ሰው ከባድ ነው ማለት ነው በጣም ግል ማሰብ ያለብንና በጣም እኔ እንድናስብና ትክክለኛ ነው ብዬ እኔ በግል ሀሳቤ የማስበው ምን ይባላል እንደውም፣ ከናባባሉ ታውቁታላችሁ። የት ነህ ስትባል የት ነህ ስትባል እዚህ ቦታ ነኝ ብለህ በኩራት የምታወራበት ቦታ ላይ ሁን የሚባል ነገር አለ። አዎ፣ እኔ የምለብሰሽ ሳይሆን ማለት ያለብን ሰዎችን የቱ ጋር ነሽ፣ የት ነው ያለሽው፣ የትኛው መንደር ውስጥ ነሽ አንቺ? መባባሉ ነው ትልቁ ነገር ብዬ የማስበው። የምር ክለብ ውስጥ ነው ወይ ራሳችንን የምናገኘው የምር ጭፈራ እኛን የማይገባ እኛን የማይመጥን ቦታ ላይ መገኘቱ ነው ወይስ ይሄ የምንለብሰው ጨርቅ ነው እኛን የኛን ዋጋ የሚያወጣው እኛ ዋጋችን የምንገኝበት ቦታ እንጂ ያለንበት መጥፎ ቦታ እንጂ የምንለብሰው ኦር ደሞ የመወፈር የመክሳት የመቅጠል ፀውር የመዘነጥ ይሄ ሜካፕ የመቀባት ምናምን ነገር ነው ቢ አላምንም እኔ በግሌ። ያንን ስል ግን ሰዎች እራሳቸውን ይጣሉ ይጎሳቆሉ ምናምን እያልብኝ አይደለም። በቃ ሰው በመነበትና በሚፈልገው መንገድ የሚፈልገውን መሆን አለበት። ሰው እራሱን መሆን ስላለበት ማለት ነው። ስለዚህ እንደኔ እንደው ምንም የማይመስላችሁ እኔ ልብስ ማንነትን ይገልጻል ብዬ አላምንም። እኔ በቃ የምገኝበት ቦታ ላይ ነው መስራት ያለብኝ፣ እንደወጣት እኔ የሚገባኝ ቦታ ላይ ነኝ ያለሁት ነው እንጂ የሚያሳስበኝ ያህል ተጨንቄ ምናምን እንዴት ተውነ በቃ ተሽሞን ሙኜ ምናምን ገበያ ሞጣ ከሆነ ይሄ ከራስ ማንነት የወጣ ህይወት መኖር ማለት ነው። እዚህ እኔ በስሊፐር ቤት ካለብኝ እኔ የትም ቦታ በስሊፐር እሄድ እችላለሁ። ያ ቦታ የማይከለክለኝ ከሆነ ቢሮ እንዳልገባ የሚከለክለኝ ከሆነ የሆነ ቦታ እንዳልሄድ የሚከለክለኝ ከሆነ እኔ አይዶም ማይንድ ርገንዶ አድርጌ ድሬ ያፊት ያርጌ ምናምን እሄድ እችላለሁ። ያ ግን ዲሲፕሊኑ ይፈልጋል። የምርሄን ባረግ እንዲህ ነው ወይ ሰዎችን የኔን እንትን ይጠብቃሉ የሚለው ነገር እንጂ መቼም ሄድ ጫማ አድርገን ገበያና የሆነ እንትን ልንል አንችልም። ስለዚህ ሰዎችን የተለያየ ቦታ ልናገኛቸው እንችላለን። ስለዚህ ሱፐርማርኬት ውስጥ ቀይ ገዘውን ገበያ ልናገኛቸው እንችላለን። የሆነ ባንክ ውስጥ ሰው የሚገናኝበት ቦታ ብዙ ነው። ስለዚህ በዚህ ምልክ ሰዎችን እንዴት ማድረጉና እንደዚህ መናገሩ ልክ ነው ብዬ አላምንም። እና ሁላችንም ሰዎች፣ በሚዲያ የምናያቸው ሰዎች በነገራችን ላይ እንደኛ አይነት ላይፍ አላቸው ይኖራሉ፣ ይበላሉ። ይሄ ሪል አለሙ እውነተኛ ኢትዮጵያ ውስጥ ስኖሩ እውነተኛው ሕይወት ልዩነቱ የኢኮኖሚ እንጂ ሌላ ምንም ነገር ምንም ነገር ለውጥ የለውም። ምን ሆኖ ነው ተመሳሳይ ሕይወት ነው። በቃ እኔ ምበላው እንጀራ ነው፣ የሆነ ሰው የሚበላው የሆነ ሰው ሁላችንም ምበላው ሽሮ ነው፣ ሌላም ሰው የሚበላው። ስለዚህ የሕይወት ጉዳይ ልዩነት ሊፈጥር ይችላል፣ የኢኮኖሚ፣ የስታንዳርድ፣ የላይፍ ስታይል፣ የተለያዩ ነገሮች ነገር ግን ያለ ነው ትክክለኛው ምድር ላይ ትክክለኛው። ማንም ሰው ተንሳፎ አይሄድም። ማንም ሰው ደግሞ መሬት እየረገጠ አይሄድም። ሁላችንም ከሄድን በመኪና እንሄዳለን፣ ከሄድን በእግራችን እንሄዳለን። ሰው ምንም ልዩነት አይፈጥርም በእኔ እይታ። ይህንንም ስል በእኔ አመለካከት፣ በእኔ እሳቤ፣ በእኔ እይታ። ስለዚህ ሁሉም ነገር ተመሳሳይ ነው። የኑሮ ሁኔታችን ነው ልዩነት የፈጠረው። የኑሮ ልዩነት ደግሞ የማንነት ልዩነት አይደለም። በጣም የሚገራርሙ ታዋቂ የምንላቸው ሰዎች በጣም የሚገርም ዲስፕሊን የሆኑ በጣም ሀምብል የሆኑ ዝቅ ብለው መኖር የሚችሉ የሚገራርሙ ሰዎች አሉ። ስለዚህ አብረን የተማረ ሰው ምን እንዲቀይር አስበሉ? ምኑ ነው ማለት አልተቀየርክም፣ አልተቀየርሽም፣ ምኑ ይሄ ነገር ተጽዕኖ ፈጥሮብን ታውቃላችሁ፣ አይደለም? የተለያዩ እህቶቻችን ከአረቡ ሀገር ሲመጡ ከውጭ ሲመጡ እንደ ቀልድ የምናወራው ነገር እነሱ ምን ያህል ተች እንደሚያደርግ አልተቀየርሽም እሷ ኮሶ ሀገር ሄዳ ተንከራታ እየሰራች ዋጋ እየከፈለች ያለች ሴት ከሆነ የምትሰራውን ነገር ሁሉ ለቤተሰቧ እኮ እያገዘች ያለች ሴት ልትሆን ትችላለች። የሆነ ሰው በቃ ማለት ሁኔታውን የምናገናኘው ከህይወት ጋር ነው እና የሆነ ሰው እኛም እየኖርን ያለን ነገር እነዛ ሰዎችም ይኖሩታል። ለዛውም ደግሞ በጣም ብዙ ዋጋ በመክፈል ብዙ ቻሌንጅ በማሳለፍ ነው ሰዎች የሚኖሩት ማለት ነው። ስለዚህ እኔ ነገሮችን በዛ ልክ አይተን አትሊስት ከአንድ ዓመትም ከአምስት ዓመትም ከአስር ዓመትም ሰዎች እናገኛቸው ነገር ግን ኮርተዋል ወይ? ሰላምታቸው ያለን ነገር ስርዓታችን እውነት መቀየር የተቀየረ እኮ ብለን ሊያሳስበን የሚገባው አንድ በጣም እንወደው ወንድማችን፣ ጓደኛችን ሱሰኛ ሆኖ ስናገኘው ህይወቱ ተበላሽቶ ምን ሆኖ ነው ብለን ሊያሳስበን ነው እንጂ የሚገባ በዚህ ልክ ሰዎችን እንዲህ ይሄ በልብስና በሚታይ ነገር ጀጅ አድርገን ምክንያቱም ጊዜ እንጂ የሰው ጀግና የለውም ይባል አይደለም። ነገሮች ሁሉ ይቀያየራሉ እና ሰዎችን በዛ መልኩ ባናያቸው እና ባናሳቅቃቸው፣ እውነት ለመናገር እኔ ብዙን ሞራል የሚነካ ሰው አይደለም። ምንም ሞራል የሚነካ ሰው አይደለም። በራሴ ዓለም ላይ ያለው ሰው ነኝ። እና እንደዚህ ብንላቸው ደግሞ ሞራላቸው የሚነካ የሚሰማቸው የሚከፋቸው እውነት ተጎሳቁ እያለ እውነት እንደዚሁ ሆኛለሁ ብለው የሚያስቡት ብዙ ሰዎች አሉና፣ በተቻለን መጠን የሰዎችን ሞራል ለመጠቅ ልክ እኛ የምንፈልገውን ነገር ሰዎችም ስለሚፈልጉት ያሉበት ነገር እንዲከበርላቸው መከበር ይሄ ያለ የሚፈልጉት ነገር ስላለ በዛ ልክ ነገር አይተነው ሰዎችን ባናሳቀቅ ቆንጆ ነው ብዬ አስባለሁ በዚህ ጉዳይ የእናንተን ሀሳብ መስማት ስለምፈልግ ኮሜንት ላይ ሀሳባችሁን ጻፉልኝ ይሄ ቪዲዮ ብዙ ሰዎች ጋር እንዲደርስ ላይክ አድርጉ እንዲሁም ሰብስክራይብ አድርጉ ቀጣይ በሌላ ቪዲዮ እስከመገናኝ ሰላም ሁኑ ባይ